ሰላም ጤና ይስጥልን። ውድና የተከበራችሁ የለዛሬ ሚዲያ ቤተሰቦቻችን እንደምን ቆያችሁ ነው? ዛሬ እንግዲህ በአሳዛኝ መረጃ ወደ እናንተ መጥተናል። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞቶ ሄዴ ወረዳ በአዴሳ ከተማ ውስጥ በደረሰ የትራፊክ አደጋ እስካሁን ባለው የ15 ሰዎች ሕይወት ማለፉን የዞኑ ፖሊስ መምሪያ አዛዥ ኮማንደር ንጋቱ ጌታቸው ተናግረዋል። አደጋው ዛሬ 11 ሰዓት ተኩል አካባቢ እንደደረሰም ገልጸዋል። ከአርባ ምንጭ ወደ ሻሸመኔ ይጓዝ የነበረ ሰሌዳ ቁጥር ኮድ 3 ኦሮ 31157 የሆነ መኪና በአዴሳ ከተማ አካባቢ ሲደርስ ለጊዜው መንስኤው ባልታወቀ ምክንያት ወንዝ ውስጥ ገብቶ አደጋው መድረሱን አስታውቋል። በአደጋው ሹፌሩና ረዳቱን ጨምሮ የ15 ሰዎች ህይወት ወዲያውኑ ሲያልፍ፣ በ20 ሰዎች ላይ ከባድ በስድስት ሰዎች ላይ ደግሞ ቀላል ጉዳት መድረሱን ገልጸዋል። ከሟቾቹ አስራ ሁለቱ ወንዶች ሲሆኑ ሶስቱ ደግሞ ሴቶች መሆናቸውን የገለጹት ኮማንደር ንጋቱ ከባድና ቀላል ጉዳት የደረሰባቸው ተጎጂዎች ወደ ኦቶናና በአዴሳ ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑንም ተናግረዋል። መኪናው በአጠቃላይ 46 ሰዎችን አሳፍሮ ይጓዝ የነበረ ሲሆን አምስት ሰዎች ያለምንም ጉዳት ከአደጋው መትረፋቸውንም ኮማንደር ንጋቱ ጌታቸው አስታውቀዋል። አደጋው የደረሰባቸው ወደ አርባ ምንጭ ዚጊቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን መንፈሳዊ ጉዞ አድርገው ሲመለሱ የነበሩ ምዕመናን ላይ ነው። መኪናው ፍሬን በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በመግባቱ ነው። መኪናው አርባ ስድስት የሻሸመኔ ከተማ ቅዱስ ሚካኤል ቤተክርስቲያን ወጣቶችን የሚያያዘ ነበር። እንግዲህ መረጃውን እየተከታተላችሁት ነበር። የሞቱትን ነፍስ ይማረልን እያለን ሌሎች መረጃዎችን እየተከታተለን የምናሳውቀው መሆኑን በአክብሮት እንገልጻለን። ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑን። ሰላም ጤና ይስጥልን። ውድና የተከበራችሁ የለዛሬ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ዛሬ እንግዲህ በአሳዛኝ መረጃ ወደ እናንተ መጥተናል። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ሄዴ ወረዳ በአዴሳ ከተማ ውስጥ በደረሰ የትራፊክ አደጋ እስካሁን ባለው የ15 ሰዎች ሕይወት ማለፉን የዞኑ ፖሊስ መምሪያ አዛዥ ኮማንደር ንጋቱ ጌታቸው ተናግረዋል። አደጋው ዛሬ 11 ሰዓት ተኩል አካባቢ እንደደረሰም ገልጸዋል። ከአርባ ምንጭ ወደ ሻሸመኔ ይጓዝ የነበረ ሰሌዳ ቁጥር ኮድ 3 ኦሮ 31157 የሆነ መኪና በአዴሳ ከተማ አካባቢ ሲደርስ ለጊዜው መንስኤው ባልታወቀ ምክንያት ወንዝ ውስጥ ገብቶ አደጋው መድረሱን አስታውቋል። በአደጋው ሹፌሩና ረዳቱን ጨምሮ የ15 ሰዎች ህይወት ወዲያውኑ ሲያልፍ በ20 ሰዎች ላይ ከባድ በስድስት ሰዎች ላይ ደግሞ ቀላል ጉዳት መድረሱን ገልጸዋል። ከሟቾቹ አስራ ሁለቱ ወንዶች ሲሆኑ ሶስቱ ደግሞ ሴቶች መሆናቸውን የገለጹት ኮማንደር ንጋቱ ከባድና ቀላል ጉዳት የደረሰባቸው ተጎጂዎች ወደ ኦቶናና ና በአዴሳ ሆስፒታል ተወስደው ህክምና እየተደረገላቸው መሆኑንም ተናግረዋል። መኪናው በአጠቃላይ 46 ሰዎችን አሳፍሮ ይጓዝ የነበረ ሲሆን አምስት ሰዎች ያለምንም ጉዳት ከአደጋው መትረፋቸውንም ኮማንደር ንጋቱ ጌታቸው አስታውቀዋል። አደጋው የደረሰባቸው ወደ አርባ ምንጭ ዚጊቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን መንፈሳዊ ጉዞ አድርገው ሲመለሱ የነበሩ ምዕመናን ላይ ነው። መኪናው ፍሬን በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በመግባቱ ነው። መኪናው 46 የሻሸመኔ ከተማ ቅዱስ ሚካኤል ቤተክርስቲያን ወጣቶችን የያዘ ነበር። እንግዲህ መረጃውን እየተከታተላችሁት ነበር። የሞቱትን ነፍስ ይማረልን እያለን ሌሎች መረጃዎችን እየተከታተለን የምናሳውቀው መሆኑን በአክብሮት እንገልጻለን። ለዛሬ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑን።